አደርጋለሁ። የእውነት ትክክለኛ ወዳጅ እንደናንተ አይነት ነው። የሩታ ፋሚሊዎች ግን ጀግናዎች ናቸው። የእውነት ለምን በጣም እንጂ ጀግኖች ብቻ ጀግና ብቻ አይገልጻቸውም። መሆናችሁን ለመናገር የአብርሽና የሩታ አድናቂዎች ጀግና አይበገሬዎችን መሆናችሁ እንግዲህ ሁሉም እየመሰከረላችሁ ይገኛል። ቤተሰብ እናንተ እኮ የሚመሰከረላችሁ ሰዎች ናቸው። ምክንያቱም የሰው እድገት የሚያስደስታችሁ ላይክ እና ሼር፣ ሰብስክራይብ የምታደርጉ ጀግኖች ስለሆናችሁ የሆነ ነገር አብርሽና ሩታ ቢነኩ ራሱ ማለት ነው ሰብስክራይብ የማታነሱ ልጆች ናችሁ። ና ይሄ ነገራችሁ ሳላደንቃቸው አላልፈም እኔ ራሱ ማለት ነው ምናልባን ያው ሰርፕራይዝ አደረገችው ቻናል ከፍታ እና ለምን አልዘለ ይመስላል ማንታለች። ሰላም ሰላም፣ ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። ላይክ ሸር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ ተከታተለኝ። እውነት ለመናገር ዛሬ እኮ እኔንም አድርጋችሁኛል። ወይኔ የኔ ዋሮች፣ እናንተ አዛኞች ማለት ነው። የምር የምር አዛኞች ናችሁ እናንተና እድሜና ጤና አብዝቶ አብዝቶ ይስጣችሁ። ሀቂቃ ማለት ነው እና በእርግጥ የፍቅር ቤተሰቦቹም ይሄ ሰውን እየተቀላቀሉ ነው ወደ እኔ ቻናል ማለት ነው ውድ ቤተሰቦቼ እና እናተባብራቸው ብቻ አስር ሺህ አስገቡች ሀቂቃ ማለት ነው እና ያው ይሄንን አክል ቤተሰብ አላት ወይ ለሩታ ይሄንን አክል ሰው እሷ ናት እንዳልል ከሺዎች በላይ ናችሁ እያለ ነበረ ኮሜንት ስር የሚሆን እሱንም ይሳቅ ይሳቅ ይሳቅ እያላችሁ ያው ላይብ ላይም በጎ በበድ ሰዓት እና እውነት ለመናገር የሰው መውደድ ይስጣችሁ። በቃ እውነት ለመናገር የሰው መውደድ ይስጣችሁ። እዚች ምድር ላይ በሰው መወደድ የሚያክል ነገር የለም እና መጨረሻ የዛኛው ቤታችን ደግሞ አላህ የተሻለውን ይስጠን እና እዚህ ምድር ላይ ግን በሰው መወደድ የሚያክል ነገር የለም። እነዚህ ልጆች ደግሞ ከጀምሮ እስከዛሬ ድረስ ተወዳጅ ናቸው። አሁንም በሚሰሩት ነገር ደግሞ ልንጠላቸው አንችልም። ጥፋት ሲኖርባቸው ጥፋታቸው ልነግራቸዋለን፣ ነገር ግን ጥሩ ነገር ሲሰሩ ደግሞ እናበረታታለን ማለት ነው ነውና የሚያደርጉትን ነገር በከፊሉ በደንብ በምናውቁ ሰዎች አለን ፣ የማናውቁ ሰዎችም አለን እና የሚያደርጉትን ነገር እኔ ሲመስለኝ በቃ ሰውን ማሳደግ፣ ሰውን ጥሩ ደረጃ የደረሱበትን እንዲደርስ ማድረጋቸው እኔ ተመችተውኛል። እውነት ለመናገር ተመችተውኛል። እና ሩታየ የኒማር የኔ ስማርት ሆን ሽልጅ ለይሳቅ ዩቱብ ቻነል ከፍታ በዛ ላይ ደግሞ ሰርፕራይዝ ማድረጓ እኔያስ ደስታኛለች። አልዋሻቸውም፣ እኔ በጣም ነው ደስ ያለኝ። ንግግራቸው ራሱ እሷም ፋሚሊዎች ብላ ሺህ ዓመት ኑሩልኝ ስትል እኔ በጣም ነው ደስ ያለኝ ማለት ነው። እና እናንተ ደግሞ የምትመሰገኑ ቤተሰብ ናቸው። ምክንያቱም የነሱ ፎቶና ና የነሱ በነሱ ቪዲዮ ቆራርጠ አምጥተው ለሚሰሩ ሰዎች ሄዳችሁ ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁ፣ ማበረታታችሁ ትልቅ ነገር ነው። በመቀጠል ደግሞ የሆነ አብርሽና ሩታ እንደዚህ ማለቻ መጥፎ ነገር ሲናገረ ራሱ ሄዳችሁ ሰው እስከላይ ብራሱ ስታነሱ አይቻልም ማለት ነው በብዛት እና ብዙም በጣም የሆነ ጊዜ ካስታስታውሳላችሁ በጣም ስልችት ያደረጉ ዩቱበሮች እኮ ነበሩ። የምር ስልችት ማለት ነው የሰው ልጅ በራሱ ስልክ በራሱ ካሜራ ቀርጾ ነው የሚሰራውና አብረሽ ያደረገ ሩታ እንዳደረገች እነዚህ እንደዚህ ብቻ መጥፎ ቃላቶች፣ በሰው ልጅ የማይጠበቅ ንግግሮች ያኔ ምንም መልካም ስራ ቢሰሩ ራሱ ሰሩ ሳይባሉ ዛሬ ላይ ደርሰዋል ማለት ነው። አንድ ቀን መልካም ስራ ሰርተዋል የሚል የለም። ዩቱብ ቻናል ላይ እንዳያችሁት ከሆነና በስንት አንዱ እየተናገረ ነው ያለውና? በጣም ስልችት በቃ ከምገልጸው በላይ የሆነ በቃ፣ እኔ የሰቀጠጠኝ ጊዜ አለ። ለምን በቃ ቃላቶቹን የሚናገሩትን ቃላት ፎቶቸው እያጣመሙ ምላሳቸው ምናምን እያበለሻሹ ለሰው ልጅ የማይገባውን ነገር ለሰው ልጅ የማይገባው ንግግር እየተናገሩ ነበሩ። ዛሬ ላይ ግን ጠፍተዋል። እንደምታዩት ማለት ነው። እና እኛ ራሱ ከእነሱ ጋር እየተመላለስን እየተመላለስን እየተመላለስ አዳርቀውን ነበረ። ነገር ግን እኔ መጨረሻ አካባቢ በጣም ሲያስጠሉኝ ተውኳቸው ከእነሱ ጋር መመላለስ ራሱ። እና ሁለት ቪዲዮ ግን አስጠፍተውኛል። መቼም ይቅረ ማለላቸው ሁለት ቪዲዮ በሪፖርት በብዛት ሆነው አስጠፍተውኝ ዋርኒንግ መጥቶብኛል ማለት ነው። እና ለማንኛውም ጋ ዛሬ ላይ ጠፉ። ያው እየሰሩበት አይደለም ዩቱብ ቻናላቸው ሁላቸውም እርግፍ አድርገው ትተዋል ማለት ነው። እና እንኳንም ተገላገልናችሁ፣ የምር እንኳንም ተገላገልናችሁ።

መጥፎ ቃላት ለሰው ልጅ የማይገባው ንግግር፣ ለምን ለምን ለምን ተብሎ ለማን ተብሎ ነው መጥፎ ንግግር? ሌላኛው ለማፈን መስ ከተባለ እኮ የሱላ እነሱ ጥሩ ነገር ራሱ ብትሰሩ ለአንድ ሰው ጥሩ ነገር ራሱ ብትናገሩ ትፈምሳላችሁ ማለት ነው። እና መጀለጥ አለብን እንደ ሰው ልጅ። እኔማ ልጀለጥ ጋይስ፣ ፈቃዱልኝ አብረሽ ወይስ ሩታ ልጀለጥ። እኔማ እኔማ ምንም ነገር አይታዘዝም አፌም ይሁን እጄም አይታዘዝልኝም። ልጀለጣቸው ሀ ማንንም እንዲነካቸው አልፈለግም። እንኳን እኔ ራሱ ልጀለጣቸውና ለማንኛውም አብርሽ፣ የት ነህ? በትላንትና ቪዲዮ ጋይስ በማነው ቤት የተለቀቀው ትላንትና ቪዲዮ? እናንተ በማቤት ነው የተለቀቀው? ረሳሁት እኮ። በአብርሽ ቤት አይደለም በዳኒ ቤት ማለት ነው። እና ይሳቅ ሲመጣ የጠቀሰው ሰው አለ እኮ ለይሳቅ እሱ ቦታ ልብ ብላችኋል ወይስ አላላችሁም? ወይስ እንደ ነውር ውር ሆናችሁ አልፋችኋታል። ና የጠቀሰው ሰው አለ። እናንተ ነብሳቸው አይማርም እኮ እኛ ችግር የለብንም። ለማንኛውም ዩቱብ ቻናል ለመክፈት እንደሆነ ጀምርም ላይ ነው ገብቶኝ ነበረ፣ ነገር ግን ማታም ተነግሮ ነበረ። እና አድጋችሁ፣ እናንተን ጥሩ ደረጃ ደርሳችሁ ሌላኛውም ሰው ጥሩ ደረጃ እንዲደርስ እንዲያድግ የምታደርጉትን ጥረት ሳላደንቃችሁ አላልፍም። እውነት ለመናገር ገና ገና ገና ከዚህ የበለጠ የምታደርጉ ጀግኖች ያደርጋችሁ ሀቂቃ ማለት ነው ጀግኖች ጎበዞች ያደርጋችሁ። ለየትኛውም ሰው ክፉ እንዳለው ነው። የትኛውም ሰው እነሱ ጋር ቀርቦ ቪዲዮ እንደሰራ ቻናል ከፍተው ማሳደጋቸው ራሱ ትልቅ ነገር ነውና ለሩታ ቤተሰቦች ክብር ይገባቸዋል። ደጋፊ ማለት ወይም ደግሞ አድናቂ ማለት ልክ እንደናንተ አይነቱን ነው ብለው እንግዲህ እርፍ ብለዋል። ሊሳቅ ማለት ነው አዎ። እንደ እናንተ አይነቱ በነገራችን ላይ ለሩታን ብቻ አይደለም፣ አብርሽነ ሩጣ አዎ፣ ባልና ሚስት ያው እንዳልተጣሉ ስለምናውቅም ይቅርታ አድርጉልኝ ማለት ነው። ወይ ተጣልተዋል በሚለው ንቅሰ ደግሞ በቃ ተጣልተዋል፣ ተጣልተዋል ነው ያልኩኝ እኔ። አልተጣሉ ማለት ተጣልተዋል፣ ተለያይተዋል፣ በቃ እንወስተዋለን። እና ለማን ውድ ቤተሰቦች ላይ ሸር እያደረጋቸው እንግዲህ የእሱም ቻናል አንሸራሽራችሁ ልክ እንደተመሰገን እንኖርበት